ምን ነው ደነገጥሽ ነው ወይስ እድሜ ልኬን እንደ ባሪያ እየለመንኩሽ የምኖር መስሎች ነበር አረ እንደውም በዚህ ውሳኔ በጣም ደስተኛ ነኝ ይህንን አልነበር የምትፈልጊው ነው ወይስ ከዚህ በኋላ የአሰሪና የሰራተኛ ብቻ ይሆናል ግንኙነታችን ማለት ነው ከቻልንበት ምን ማለት ነው ከቻልነበት? አይ ምንም በቃ ምግብ ልስጥ? እሺ አሴት መኮንን ነው የምጠብቀው? እንዴ ይህኑ ግስ አይበላም እሱ። ከፈለግሽ እንግዲህ ኪችን ስጩ። ምን ማለት ነው አልገባኝ። ያው ከሰርሻ አይጠፋም ብዬ ነው። ተመስገን ኪራን እንደዚህ ያሳየኝ እኔ ምልክ ይላል። አንድ ነገር ጠይቀ ነበር። እኔም እንደ ፅናት ቆንጆ ምግብ መስራት እፈልጋለሁ። እንዴ ምንም አትችም እንዴ? አረ እችላለሁ። እሺ ምን ምን ትችያለሽ? ሰላጣ፣ እንቁላል ቅቅል፣ ሳንዱች እችላለሁ። ይሁን እሺ አረ የሆነ ነገር ሴት ማን ናት? ምን ነው ለምን ጠየቅሽ? ሰሞኑን ጥሩ ሙድ ላይ አልነበርኩም እና ይህንን ጥያቄ ልጠይቅህ እስክረጋጋ ድረስ እየጠበቅኩ ነበር። ማንም ናት በቃ። አሁን እሷን ለመርሳት እየተዘጋጀው ባለሁበት ሰዓት ባታስታውሽ ደስ ይለኛል። ምንም ቢሆን ብትነግረኝ ደስ ይለኛል። ታያሴት ትርፉ ህመምና መሳቀቅ ነው ካልካል አስገድድህም። ግን አንዳንዴ የማይገባን ቦታ ላይ የሚገኝና ራሳችን ላይ ቁስልና ስብራት እንሸምታለን። ልክነሽ! ግን ያው የሰው ልጆች ነን። መሳሳት መሳሳትና ወድቆ ክስተት መማርን እንማራለን። ልክ ብለሃል። ህይወት የሰው ልጅን በሁለት መንገድ ታስተምራለች። በምን እና በምን? በመስጠትና በመንጠቅ። እንዴ፣ የሰው ልጅ ደግሞ እንዴት በመስጠት ይማራል? አንዳንዴ ኮ ሁሉም ነገር ሲሰጥ ደስታን ታጠዋለ። ለምሳሌ ፍቅርን ተመልከት። ያንተ ምርጫ ያልሆነ ሰው በጣም ሲወድህ፣ ሲንሰፈሰፍልህ፣ ነፍሱን እስከ መስጠት ደረጃ ሲደርስ ትመለከተዋለን። ታዲያ አንተ ሚሉኝታ በሚመስል ነገር ፍቅር የሚባሉ ቅያኖት ውስጥ ገብተሽ ስትንቦጫረቅ ትገኛለሽ ሀዘኔታን ማሸነፍ ከቻልክ እዛው ትቀራለህ አይ ካልክ ግን ከዛ ትወጣለህ ስለማን ነው እያወራን ያለ ነው አሁን ተሰጥቶ ስለምትቀጣው ነገር አሀ እናው እንዴ ስትቀማ ደግሞ ይዛኛው ተቃራኒ ነው ሀሴት እኔ ከዚህ ሙድ ውስጥ መውጣት እፈልጋለሁ እሺ ግን አንዳንዴ ከምንገባባቸው ችግሮች በር ነገር ካለ ገና ካሁኑ ምስጋና አለው ማለት ራሱ እኮ ትልቅ ተስፋ